የባንክ ኦፕሽን ለሚፈልጉ ሰዎች 5545 የባንክ አማራጭ እናመቻችላቸዋለን። ሜክሲኮ፣ ቦሌ፣ ፒያሳ፣ መገናኛ የምንላቸው ከ5 እስከ 10 ደቂቃ ባለው መደረስ የሚችልበት ነው። ብዙ ጊዜ የሚከራየው እዚህ ቦታ ዲፕሎማት ወይ የዲያስፖራው ኮሚኒቲ ነው። ለምሳሌ ዛሬ ባለው ኪራይ ባሉ ባለ ሁለት መኝታ እስከ 2500 ይከራያል። ባለ 3 እስከ 300 ዶላር ይከራያል። በጥሩ ዋጋ ጥሩ ቤት በጥሩ ሎኬሽን ላይ መግዛት የሚችሉበትን ኦፕሽን እኛ ጋር በቀላሉ ማግኘት ይችላሉ። ሰላምናላችሁ ውድ ስለ ቢዝነስ ሚዲያ ቤተሰቦች። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎች፣ እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ እንግዲህ ምን አዲስ ነገር አለ፣ አሁንስ ወቅታዊ የሆነው መረጃ ምንድነው? የሚለውን ለመቃኘት በጊፍት ሪል ስቴት ተገኝተናል። ጊፍት ሪል ስቴት ምን አይነት የቤት አማራጮችን ይዘው መጥቷል፣ እንዲሁም ደግሞ እነዚህን ቤቶች በምን ያህል ጊዜ ነው የሚያስረክቡት የሚለውንና ሌሎች መረጃዎችን በዚህ ቪዲዮ ወደ እናንተ እናደርሳለን ማለት ነው። እናንተ ደግሞ ይህንን ፕሮግራም እስከ መጨረሻው በመመልከት ይህንን ሙሉ መረጃ ማግኘት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ ብለን ከወዲሁም እንጋብዛቸዋለን። ይህንን ፕሮግራም ደግሞ ወደ እናንተ እያደረስኩላቸው ያለሁት አቢዳቤል በካሜራ ናኦል አብሮ አለ። አብራችሁን ቆዩ። ሰላም እንደምን አለህ? እንኳን ደህና መጣሽ ያለው። እኔም አመሰግናለሁ። በድጋሚ እንኳን ደህና መጣሽ ብያለሁ። እሺ፣ እኔም እንኳን ደህና ቆያችሁኝ። በድጋሚ በሚዲያችን የተለያዩ በቤቶች ልማት ላይ የተሰማሩ ሪል ስቴቶችን እንቃኛለንና ለዛሬ ደግሞ ጊፍት ሪል ስቴትን መርጠናል። ስለዚህ እስኪ በመጀመሪያ ራስን በማስታወቅ ጀምርልኝ እና ጊፍት ሪል ስቴት ከዚህ በፊት ምን ምን ስራዎችን ሰርቷል የሚለውን በአጭሩ ንገረኝ። እሺ፣ ስሜ ፈቃደ ስላሴ ሽያጭ ስራ አስኪያጅ ነኝ። እንደ አጠቃላይ ጊፍት ትልቅ ድርጅት ነው። እውነቱን ለመናገር በኢትዮጵያ የሪል እስቴቱ ጀማሪ ከሚባሉት ሪል እስቴት ውስጥ አንደኛው የሁለተኛ ደረጃ ላይ የሚቀመጥ ነው። በመጀመር ብቻ ሳይሆን ገንብቶ በማስረከብም እንደዛው ማለት ነው እና በሺዎች የሚቆጠሩ ቤቶችን ሰርቶ ያስረከበ በብዙ መንደሮች ደረጃ ማለት ነው ሰርቶ ያስረከበ ድርጅት ነው። ጊፍት ያው ግሩፕ ነው። ወደ ስድስት አካባቢ የሚሆኑ ህት ኩባንያዎችን የያዘ ጊፍት ሪል ስቴት፣ ጊፍት ኮንስትራክሽን፣ ጊፍት ቢልዲንግ ማቴሪያልስ፣ ጊፍት ፕሮፐርቲ ማኔጅመንት እንዲሁ ሌሎችም አሉ ማለት ነው ወደ ስድስት አካባቢ የሚጠጉ ድርጅቶች ነው ይሄ እንደ አጠቃላይ አሴሲስተር ካምፓኒ ያለው ሆኖ አሁን ላይ ደግሞ ሜይን ላይ የመጣችሁበት ጊፍት ሪል ስቴት የምንለው ነው ማለት ነው። በጣም ጥሩ ያው፣ ብዙ ጊዜ እዚህ ዘርፍ ላይ እንደቆያችሁ የነገርከኝ ነበረ። ያስረከባችኋቸውን ቤቶች እንዳሉ ነግረኛል። ና እስቲ እነዚህም ቤቶች በምን ያህል ጊዜ ነው አስረከባችሁ ይጨርሳችሁት እና ያስረከባችሁት? ያስረከብንባቸው ጊዜያቶች ያው የተለያዩ ናቸው። ኦልሞስት በ28 ዓመት ጊዜ ውስጥ ማለት ነው ያስረከብናቸው ቤቶች እንዳጠቃላይ። ስንሰራቸውም የቆየነው በመንደር ስታንዳርድ ነው። ሁለት አይነት አለ። ብዙ ቦታ ምናልባት ሲንግል አፓርትመንት ቢልዲንግ ወይም አንድ ህንፃ ነው፣ ሌላ ሪል ስቴት ሰራው ምናምን ሲባል ብዙ ጊዜ የተለመደው እኛ ድርጅት ላይ ባለው ደግሞ በኮምፓውንድ ሰፋፊ ሰፋፊ በመቶ ሺህ ካሬዎች በ80 ሺህ በ60 ሺህ በ70 ሺህ ካሬ ላይ ያረፉ መንደሮች ናቸው። ለምሳሌ እንደ ምሳሌ አንድ መንደራችንን መንደር ሶስት የምንለውን እንኳ ቢጠቅስልሽ በውስጡ ከ30 ያላነሱ ህንፃዎችን የያዘ ነው፣ በህንፃ ደረጃ ማለት ነው። እና እንደ የፌዞቻቸው በግንባታ ሂደቻቸው ብዙ ሰርተን ያስረክብ ነው አለ መንደር አንድ ሴም ሲ ጋር አደባባይ፣ የተባበሩት አደባባይ ጋር አለ መንደር ሁለት፣ ደግሞ ከሱ እንደዚሁ ከፍ ብሎ ከተክለ ብርሃን አምባይ ኮንስትራክሽን ከፍ ብሎ ያለ ሰፊ፣ እሱ ደግሞ ትልቁ የሚባለው እሱ ነው። ወደ መቶ ሺህ ካሬ ላይ ያረፈ ነው። በመቀጠል ደግሞ መንደር ሶስት ላይ እንደዚሁ ያስረከብነው አለ። እንደዚሁም ደግሞ ሲንግል አፓርትመንቶች አሁን ላይም እየሸጥናቸውም እየሰራናቸው ያለ ለምሳሌ አትላስ ጋለ፣ ሴሚሲ ጋለ፣ ተክለ ሃይማኖት ጋለ አሁን ደግሞ በመንደር ስታንዳርድ እየሰራ ነው ያለ ነው ለጋር የምንለው ሳይት አለ ማለት ነው እና ይሄ ያው ለየት የሚያደርገው እስከ ዛሬ ከሰራንበት ሰባ ሰላሳ በሚባለው ከመንግስት ጋር ፐብሊክ ፕራይቬት ፓርትነርሽፕ በሚባለው አሰራር እየተሰራ ነው ያለ መንደር መሆኑ ነው ማለት ነው። ዘርዘር አድርገን ነግረህኛል ከዚህ በፊት ስለሰራችኋቸው ስራዎች እንዲሁም ደግሞ አሁን ላይ ያሏችሁ ፕሮጀክቶች አሉ። እኛም ደግሞ ምን አዲስ ነገር አለ ልንላችሁ ስለሆነ የመጣ ነው። እስቲ በዝርዝር አሁን ላይ ምን አይነት ፕሮጀክቶች ያሏችሁ፣ ሳይታችሁ ሴት አካባቢ ነው የሚገኘው የሚለውን ንገር። ብዙ ምናልባት ሚዲያ ሲከታተል ለቆየ ሰው ምናልባት አዲስ ላይሆን ይችላል። እንደ ለጋር አሁን ያልኩሽ አራተኛው መንደራችን ከመንግስት ጋር እየተሰራ ያለው በሰ30 ፕሮጀክት እየተሰራ ያለው ለጋር መንደራችን ነው። እንዳጠቃላይ አሁን የመጨረሻ የማጣሪያ ሽያጭ ላይ ያለ ነው። ይሄ በጣም ግዙፍ መንደር ነው። እውነቱን ለመናገር ፌዝ ዋንን ኦልሞስት ሙሉ ለሙሉ በሚባል ደረጃ ሸጠን እያጠናቀቅን ያለነው ኦልሞስት በአንድ ዓመት ውስጥ ነው። አንድ መንደር የሚያክል ሽያጭ የሸጥነው ማለት ነው እና በጣም አንደኛ ከሎኬሽን ዋይዝ የመንደር ኳሊቲ በጣም ብዙ ነገር ይለየዋል። የመንደር ለምሳሌ በግንባታ ሁኔታ ላይ ብናየው 84 ሺህ ካሬ ላይ ያረፈ ነው መንደሩ። በውስጡ 18 ህንፃዎች ብቻ ነው የያዘው። ከእነሱም ውስጥ በውስጡ ሆስፒታል አለ፣ ትምህርት ቤት አለ፣ ሾ ኦፊስ ኮምፓርትመንቶች አሉ። ከዛ በተጨማሪ ደግሞ ሙሉ ለሙሉ ራሱ ነው የቻለ ጊፍት ሞል የሚባል ደግሞ የሞል ህንፃ አለ ማለት ነው። ሌሎቹ 16ቱ ናቸው የመኖሪያ አፓርትመንቶች። በውስጡ በመሀል ላይ ወደ 30 ሺህ ካሬ ላይ ያረፈ ሰፊ የግሪን ኤሪያ የያዘ ነው። ይሄ ምናልባት አልተለመደም ሺህ ካሬ ማለት ራሱን የቻለ መንደር እውነቱን ለመናገር ከአምስት ከስድስት እስከ አስር የሚደርሱ ህንፃዎችን ይገነባል በቀላሉ ማለት ነው። የግሪን ኤሪያ ስፋቱን ብቻ ፐርሲቭ ለማድረግ በውስጡ የልጆች መጫወቻ አለው፣ ሚኒ ስቴዲየም አለው፣ ፓርኪንግ ኤሪያ አለው፣ ፋውንቴን አለው እና እነዚህ እነዚህን ነገር ያካተተው አራተኛው መንደራችንን የማጣሪያ ሽያጭ እያደረግን ነው እና እኛም ያው እናንተም አሁን መታችሁ ስታዩት ደንበኞች እንዲጠቀሙ ይህን ድል እንዲያገኙ ነው በማሰብ ነው ማለት ነው። ለዚህ ጥሩ ጊዜ ላይ ነው የመጣ ነው ማለት ነው። በጣም ጥሩ ከሚባልበት ጊዜ ምክንያቱም አንደኛ ኮንስትራክሽናቸውን በጣም ከፍ ያለበት ታይም

እዚህ መንደር ላይ ይህ የመጨረሻ ሽያጭቻችንን ከፈጸመም በኋላ አዲስ ፕሮጀክት ነው። አዲስ ፕሮጀክት ደግሞ ሲሆን ብዙ ጊዜ ቁፋሮ ምናምን ላይ ስቴጅ ነው የሚወጣበት። ያው ታጎታላቸው እዚህኛው መንደር ላይ በሚመጣበት ጊዜ ግንባታቸው ሁሉም በሚባል ደረጃ ሚኒም የምንለው አርባ ፐርሰንት ነው፣ ከዛ በላይ ናቸው። 60 ፐርሰንት 80 ፐርሰንት የደረሱ ፕሮግራሳቸው ናቸው። ያ ማለት ደመኛው በአጭር ጊዜ በአንድ ዓመት ለምሳሌ መረከብ የሚፈልግ ካለ እዚሁ ሳይት ላይ በደንብ አማራጭ አለ። እሱ ብቻ አይደለም በሁለት ዓመት ታኮልም እስከ ሶስት ዓመትም ልረከብ ግንባታቸው ፕሮግረሳቸው ከፍ ያሉ ቤቶችን ማግኘት ይችላል ማለት ነው። አሁን የብዙ ሰው ችግርም እሱ ስለሆነ ብዙ ቦታ ላይ በቁፋሮ ደረጃ ስለሆነ የሚወጣው እና ይሄ ነገርም በጣም ይህን መንደር ተመራጭ የሚያደርገው አንደኛው ኦፕሽን ነው ማለት ነው። እሺ፣ በጣም ጥሩ። አሁን ላይ ስለያዛችሁት ፕሮጀክት እንግዲህ ከመኖሪያ ቤትነት በተጨማሪ ሌሎች ፋሲሊቲዎችን ማጠቃለው የያዘ ነው እያልከኝ ነበር እና እስቲ ግን ስለ ቤት አማራጮች እና ምን አይነት የቤት አማራጮች ነው ይዛችሁ የመጣችሁት? ከመኖሪያ ቤት በተጨማሪ ደንበኞች በምን መልኩ ነው የእናንተን ቤቶች መጠቀም ይችሉ? ከቤቶች አማራጭ ተነስቼ ስነግርሽ አሁን ላይ ባለ አንድ መኝታ ጀምሮ ባለ ሁለት፣ ባለ ሶስት ነበር እየሸጥን የነበረው። ባለ አንድ መኝታ ሹር ማጣራሽ ያለ ቶታል ሸጠን ጨርሰናል። ባለ ሁለትም 108 ካሬው በተወሰነ መጠን አለ። ያው ሞርሊ ከኢንቨስትመንት ማንፃር ብዙ ሰዎች ዝቅ ያለ ካሬ ላይ ፎከስ ያደርጋሉ። አንደኛ መሀል ከተማም ነው ብዙ ጊዜ የሚከራየው እዚህ ቦታ ዲፕሎማት ወይ ዲያስፖራ ኮሚኒቲ ነውና እነዚህ ሰዎች ደግሞ ያው ለአጭር ጊዜ ስለሆነ እንግዲህ አነስ ያለ ነገር ላይ ፎከስ ያደርጋሉ በሚል ይመስለናል እኛም ካለን ከስራ ልምድና አብዛኞቹን ባለ አንድ ቶታል ሸጠን ጨርሰናል። ባለ ሁለት ግን የተወሰኑ አሉ 108 ካሬ እንደዚሁም 141 ካሬ አለ። ባለሶስት ደግሞ የምንላቸው 163 ካሬ አማራጮች አሉ ማለት ነው። ይሄ በዚህኛው በለጋሃር ሳይታችን ላይ ባሉት ቤቶች ናቸው። በሁለተኛነት ደግሞ ሱቆች እንደዚሁም አማራጮች አሉ። ውስን ሱቆች ናቸው እውነቱን ለመናገር ያወጣናቸው። ኦልሞስት በአንድ ህንፃ ላይ ከ15 ያልበለጡ ሱቆች ናቸው ያሉት። ግራውንድ ላይ ሱፐር ማርኬት አለ፣ ባንክ አለ፣ ከዛ በኋላ የግለሰብ ሁለት ሱቅ ምናምን ነው ያለው። ከዛ በኋላ ፈርስ ፍሎር ላይ ነው። ከዛ ውጭ ምንም አይነት ሱቅ የለውም። ይሄ ያረግንበት ምክንያት ምንድን ነው? ሱቆች ብዙ ቦታ ላይ ተሸንሽኖ እንትን ይባልና በኋላ ሬንታል ባሉ ላይ የመቀነስ ነገር ያመጣል፣ ፉክክር ስለሚኖረው ማለት ነው ይሆናል እኛ ጋር ምንድን ነው ውስን ናቸው ሱቆዎቹ ስለዚህ፣ መሀል ከተማ መሆኑ እንዳለ ሆኑ ሲያከራዩት ግን በጥሩ ዋጋ ዛሬ የገዙበትን የሚመልሱበት በአጭር ጊዜ ሪተርን ኦፍ ኢንቨስትመንት የሚያገኙበትን ኦፕሽን የያዙ በጣም ቆንጆ ቆንጆ የሚባሉ የሱቅ አማራጮችን አሁን የማጠቃለያ ሽያጫችን ላይ ሪሊዝ አድርገናል ማለት ነው። እነዚህ እነዚህ ነገሮች አብረን ያሟላ ናቸው። እዚህ መንደር ላይ ያሉ ፕሮዳክቶች ናቸው ማለት ነው። ፋሲሊቲዎችን እናሟላለን ብለህኛልና እዚህ ሳይታችሁ ላይ ከዛ በተጨማሪ ደግሞ ያው የተለያዩ ትምህርት ቤቶችን የሃይማኖት ተቋማቶችን ይፈልጋሉ። አንድ ሰው ሪልስቴትን ሲመርጥና፣ እስኪ ከዛ አንጻር ምን ያህል ተመራጭ ነው ሳይታችሁ? በጣም ጥሩ። እሱን ስናወራ ከሎኬሽኑ ልነሳለች በመጀመሪያ ሎኬሽኑ ያው ለጋህር የድሮ ባቡር ጣቢያው የሚባል ቦታ ላይ ነው እየተገነባ ያለው ማለት ነው። ኦልሞስት ለሁሉም አሁን ሴንተር የምንላቸው ቦቶች አሉ አይደል፣ ዲስትሪቢሽን ፖይንት የምንላቸው ለምሳሌ ሜክሲኮ፣ ቦሌ፣ ፒያሳ፣ መገናኛ የምንላቸው ሰው ወደ የተለያየ አቅጣጫ ዲስትሪቢዩት የሚያደርግባቸው ምናልባት መገናኛ ይሆናል ሀያ ደቂቃ የመኪና መንገድ፣ ሌሎቹ ሁሉ ከአምስት እስከ አስር ደቂቃ ባለው መደረስ የምንችልበት ሜክሲኮ በአምስት ደቂቃ ከኛ ርቀት ከህንጻችንም ላይ ሆነው ቀጥታ የሚታይ ስለሆነ ማለት ነው ፒያሳ እንደዚሁ በ10 ደቂቃ፣ ቦሌም እንደዚሁ ቀጥታ መንደራችንን መሀል ለመሀል አቋርጦ የሚሄደው ቦሌ ጋዜቦ አድርጎ ደንበል የሚገባ መንገድ ነው ማለት ነው። ቀጥታና የመንደራችንም እይታዎች ናቸው እነዚህ ሰፈሮች፣ ቤተመንግስት የምንላቸው ፒያሳን፣ በስተግራ በኩል ደግሞ ቦሌ፣ በስተቀኝ በኩል ደግሞ ሜክሲኮን፣ ወደታች ደግሞ አፍሪካ ህብረትን በደቡብ በኩል አድርጎ የሚያሳይ ነው እንዳጠቃላይ መንደሩ ማለት ነው እና በደንብ ፕራይም የሚባል ሎኬሽን ላይ ያለ ነው ማለት ነው። ቅድም ላልሽን ደግሞ እነዚህ ሰው ለመኖር የሚያስፈልጉት ነገሮች ከሚባሉት ውስጥ ለምሳሌ የሕክምና ምናምን የሚባሉትም እንደ መንደር ፋሲሊቲዎች ውስጥ አብረን አካተን የምንገነባቸው ይሆናል። ከዛ በተጨማሪ ደግሞ የእምነት ተቋማቶች ብዙ፣ ጨርቆስ ቤተክርስቲያን ቅርብ ነው፣ እስጢፋኖስ አሉ፣ መስጊዶችም እንደዚሁ ሜክሲኮ ጋር አሉ። ለሁሉም ሰው በቀላሉ አክሰስ የሚያደረግበት ይሆናል ማለት ነው። እነዚህ የፐርሰናል ላይፍ ስታይሉ አብሮ ፕሮቫይድ የሚያደረግ የመንደር ስታንዳርድ ነው ማለት ነው። ይዞ የተገነባ ያለው ቅድምም ያሉትን መኖሪያ ቤት ሲታሰብ የተለያዩ ፋሲሊቲዎች መሟላት አለባቸው። ከዛ አንጻር ሎኬሽናችሁ ተመራጭ መሆኑ ለደንበኞችም በጣም ጥሩ ነው ብዬ አስባለሁ። ከዚህ በተጨማሪ ደግሞ ብዙ ሪል ስቴቶች አሉ ሀገራችን ላይ እንደሚታወቀው። ስለዚህ ጊፍት ሪል ስቴትን በምን እንለየው? ምን የተለየ ያደርገዋል? አሁን ላይ እውነቱን ለመናገር ሴክተርን አንድ ደንበኛ ሲመርጥ ማየት ያለባቸው አትሊስት ሶስት ነገሮች አሉ ብዬ አስባለሁ። የመጀመሪያው ነገር ሬፒቴሽን ትልቁ ነገር ሬፑቴሽን ማለት የድርጅት አሁን ብዙ ጊዜ ዋጋ መቀነስን ሰው ፎከስ ሲያደርግ እናያለን። እውነቱን ለመናገር ግን ብዙ ሰው ከገዛ በኋላ ዋጋም እየከፈለበት ያለው ነገር እሱ ነው። ምክንያቱም አንድ ድርጅት ምንድን ነው ባግራውንዱ ምን ሰርቷል ከዚህ በፊት የሚለው ነገር በጣም ወሳኝ ነው። ምክንያቱም የድርጅቱን አቅምም አብሮ ስለሚያሳይ ማለት ነው። እሱ የመጀመሪያው ነገር ነው። እኛ ያው እንዳልኩሽ ብዙ ስራችን የሚያወራ ነው። ለዛ ነው ብዙ ፎከስ ማናረገው እና ስራችን ኦልሬዲ ስለሚናገር ነው። ይሄ ብንልም ደመኞች ለምሳሌ ጊፍት የሰራው መንደሮች ብለው በቀላሉ ከተማ ውስጥ ተንቀሳቅሰው ማየት የሚችሉ ስለሆነ ማለት ነው። በሁለተኝነት ደግሞ አብሮ የሚታሰበው ነገር ደመኛ ሲገዛ ሎኬሽን፣ ሎኬሽን ነገ ብሸጠው፣ ባከራየው፣ ብኖርበት ይህን ነገር ሊመልስልኝ ይችላሉ ጥያቄ መሆን ያለበት ምክንያቱም በቀላሉ ነገ ሪተርን ኦፍ ኢንቨስትመንቱም የሚመልስበት በጥሩ ዋጋ የሚያከራየው ካልሆነ በጣም ሪስክ ነው። በቀላሉ እኛ አስፓልት ተሻግሮ ያው እንድራችን ፊትለፊት ለፊት የሚያዋስነው የግሊልስ የዱባዮቹ ፕሮጀክት ነው። ፊትለፊት ለፊት ነው የሚገናኘው እነሱ ጋር ለምሳሌ እየተከራየበት ያለው ቫሉ አለ። የኛ አሁን እያለቁ ያሉ ህንፃዎች ወደፊት ይከራዩ ብለን ተመሳሳይ ሎኬሽን ላይ ስላሉ ፕሪዲክት የምናደርግበት ለምሳሌ ዛሬ ባለው ኪራይ ቫሉ ባለ ሁለት መኝታ እስከ 2500 ይከራያል። ባለ 3 እስከ 3000 ዶላር ይከራያሉ። እና ይሄ አክቹዋል ያለ ነው ለወሬ ምናም ሳይሆን ደንበኞች በቀላሉ መጥተው አይተው የሚመሰክሩበት ሁኔታ ያለ ነው ማለት ነው። እና ቅድም ያልኩሽን ነገር የሚያሟላ ያደርገዋል። ሶስተኛነት ደግሞ ምንድን ነው ሲንግል አፓርትመንት ነው ወይ ወይ ኮምፓውንድ ነው ወይ የሚለው ነገር ነው። ኮምፓውንድ ውስጥ ምን ምን ነገርን ይዟል? ለምሳሌ እኛ ጋር ስንመጣ በህንፃዎች መሀል ያለው እርቀት ብዙ ሰው ሲመጣ የሚገርመው ነገር ነው። በአካል የተገነባም ስለሆነ ደመኞች ማየት ይችላሉ። 35 ሜትር እና 30 ሜትር እርቀት አለ በአንድ ህንፃና በአንድ ህንጻ ማለት ይሄ ምናልባት ብዙ ቦታ ተሽ ሊሆን ይችላል። ያሰባል የህንፃዎች የመጠባበቅ በጣም ርቀት አለ ከተባለ 10 ሜትር ርቀት ብቻ እኛ ጋር ግን ሚሆን 35 ሜትር። ይህ ምንረጡ አንደኛ ብርሃን ኤክስቴንድ አድርገ ያስገባሉ። ሁለተኛ ደግሞ አንደኛው ህንፃ አንደኛው ህንፃ እይታ አይጋርደው እንዳልኩሽ ማለት ነው። እነዚህ ይሄ እንደቀላል የሚታይ ነገር አይደለም። ምክንያቱም 35 ሜትር ላይ ህንፃ ይገነባል። በመሀል ያለው ክፍተት ማለት ነው። እሱ ብቻ ሳይሆን በሌላኛው እዚሁ መንደር ላይ ደግሞ ለልጆች የመጫወቻ ሟላ ነው ወይ አሁን ለምሳሌ አፓርትመንት ላይ ውስንነቱ ብዙ ሰው እሱ ይኖራል ፍላት ነው። አፓርትመንት ቤት ውስጥ ካልሆነ በስተቀር ልጁ ወጥቶ ጋርደን ኖሮት ወይም እግር ኳስ መጫወቻ ፊልድ ኖሮት በቀላሉ ኤክሰርሳይዝ የሚያደርግበት፣ ለአዋቂዎችም ኤክሰርሳይዝ የሚያደርጉበት ወኪን ስፔስ የለም። እዚህ መንደር ላይ ስንመጣ መንግስት እንደ አስገዳጅነት ያስቀመጠ ምክንያቱም ሳምፕል ከተማን ቢልድ የማድረግ አሳብ ተይዞ ነው እየተሰራ ያለው። እንዳልኩ በግራ በኩል የግሊል ሳለ እኛ ጋር ሁለቱን አንድ ላይ በማድረግ በመንግስት ቁጥጥር እየተሰሩ ያሉ ፕሮጀክቶች ውስጥ አንዱ ነው። ያም ያረገ ሲሆን እንደ አስገዳጅነት ያስቀምጣቸው ነገሮች አሉ። ለምሳሌ ኮሪደር ላይ የምናያቸው የልጆች መጫወቻዎች አይነት ስፔሶች በመንደራችን ውስጥ አሉ። ፋውንቴን ሪያል እራሱን የቻለ ሚኒ ስቴዲየም አለ ራሱን ያለ ስታንዳርዱን የጠበቀ ሚኒስቴዲየም ፉትቦል ፊልዳል። ስለዚህ ልጆች በቀላላቸሁ መጫወት ይችላሉ። ኤክሰርሳይዝ እያደረጉ ልጆቹ ያድጋሉ ማለት ነው። በአይምሮም በፊዚካሊ ጠንክረው ማለት ነው። ከዛ በተጨማሪ ደግሞ ለሁሉም ህንፃዎቻችን ጂ ፕላስ 21 ፎቆች ናቸው። ሶስት ቤዝመንት የመኪና ማቆሚያ አላቸው። ከዛን ግራውንድና ፈርስ ፍሎር ሱቅ፣ ከዛ በኋላ ከሶስት ጀምሮ ቤቶች ናቸው። እነዚህ ፓርኪንግ ስፔሱ ቤዝመንት ላይ ቢያገኙም፣ ግን አሁን ከአንድ በላይ መኪና ተለምዷል። እኛ ጋር ያን ነገር ማስተናገድ የሚችል እዛው ግሪን ኤሪያው ጋር ጂ ፕላስ ፎር የሆነ የመኪና ማቆሚያ ለ2250 መኪና የሚያቆም ይሄ ለሱቁም ለሚመጣው ሰው ከአንድ በላይ መኪና ላለው ሰው ደግሞ አክሰስ አድርጎ መጠቀም የሚችለው ነው። እና እንዳልኩሽ ደንበኛ ላይፍ ስታይልን አብሮ ፕሮቫይድ የሚያደርግ መንደር የሚመርጥ ከሆነ ፊዚካሊ ኦብጀክቲቭ በሆኑ ነገሮች ተጨባጭ ከሆነ እስካሁን ድረስ ባለ ለማጋነን የራሳችንን ድርጅት አይደለም፣ በዲዛይንም ደረጃ ምን ያህል ተጨንቀን እንደሰራ ነው ስለምናውቅ ማለት ነው በቤቶች ውስጥ ለምሳሌ መልቲኮሊደር ሲስተም አድርገን ብዙ ብዙ አይነት መንገዶችን ተጠቅመን የሰራ ነው እና መተው ደመኞች ሲያዩት አንደርስታንድ ማድረግ ይችላሉ። ቤትን ብቻ ሳይሆን እየገዙ ያሉት ላይፍ ስታይልንም እንደሆነ ማለት ነው። በጣም ጥሩ። ምን ይለያቸዋል ለሚለው ጥያቄ በደንብ አድርገን የገለጽክልኝ ይመስለኛል። ደመኞችም ይህንን ተመልክተው እናንተን ጊፍት ሪል ስቴትን መለየት ይችላሉ ማለት ነው። በተጨማሪ ደግሞ እስቲ ስለ ካሬ አማራጮቹ በዝርዝር መናገር ችል አሁን ስላላችሁ ፕሮጀክት ማለት ነው። እሺ አሁን መግዛት ለሚፈልጉ ደንበኞች በተለያዩ አማራጮች ያለው አሁን ፎከስ አድርገን የለጋር ሳይታችን ብቻ ወራ የለጋር ሳይታችን ላይ ቅድም እንደጠቀስኩት ባለ 108 ካሬ እና 141 ካሬ አለ ባለ 3 ደግሞ 163 ካሬ አለ። እነሱ ላይ ደንበኞች ግንባታቸው እንዳልኩሽ ቅድም ሁሉም 60 40 እና ከዛ በላይ የደረሱ ናቸው። ሚኒመም የሚባለው ሶስተኛ ፎቅ ነው ሌሎቹ አስረኛ ስምንተኛ እንደዛ ናቸው። አስራ ስምንተኛ የደረሰ ህንጻ አለን በአጭር ጊዜ ማድረግ ለሚፈልጉ ደንበኞቻችን ማለት ነው እና እነሱ አማራጮች ለገሃር ሳይታችን ላይ አለ ማለት ነው። ከዚህ በተጨማሪ ደግሞ ተክለ ሃይማኖትና 22 ሃያ ሁለት ላይ እንደዚሁ ተጨማሪ ሳይቶች አዲስ ሳይቶች ሪሊዝ ያደረግናቸው አሉ። እነዚህ ሳይቶቻችን ላይ ደግሞ ለየት ብለን ግንባታቸው ስታርት እያደረገ ስለሆነ እዚህ ለገሃር ላይ ከአስር ፐርሰንት ቅድመ ክፍያ ጀምሮ እየተቀበልን ያለ ነው ደንበኞቻችን በካሬ ከመቶ አስራ ሁለት ሺህ ብር ጀምሮ ማለት ነው ለገሃር ላይ ከዚህ በተጨማሪ ደግሞ አዳዲሶቹ ሳይቶቻችን ላይ ሪሊዝ ያደረግንላቸው ላይ ደግሞ ከአምስት ፐርሰንት ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላል። ደንበኞች ሳይጨናነቁ ቀስ ብለው በግንባታ ሂደት እያዩ ደስ የሚለው። እኛ ጋር አሁን በጊዜ ብቻ አይደለም፣ ዛሬ 100% ክፈሉ አይደለም እያለ ነው ያለ ነው። ምክንያቱም ብዙ ጊዜ ያ ነገር እየተፈጠረ ስለሆነ 100% ክፈሉ ዲስካውንት አገኛላችሁ ይባላል፣ ከዛ በኋላ ሲከፈል ቻሌንጁ ይመጣል። ብዙ ቦታ ያየ ነው፣ የሴክተሩ ላይ ስለቆየን ስላየነው ማለት ነው። እኛ ጋር ሲመጣ ደንበኞች በግንባታ ሂደት እንዲከፍሉ ነው ታሳቢ የተደረገው። ያ ማለት ምንድን ነው? ለምሳሌ ሶስተኛ ሲደርስ አምስተኛ ሲደርስ አስረኛ ሲደርስ ያለ ይቀመጣል በግንባታ ውስጥ። ስለዚህ ደንበኛው እየተማመነ ደስ ብሎት ለሚከፍልበት ነገር እንደተገነባለት ሲያምን ብቻ ይሆናል ማለት ነው እየከፈለ ሄደው፣ እና እነዚህንም አይነት አከፋፈል ሂደቶችን የያዘ ነው ማለት ነው። እና ሌሎች ሳይቶቻችን ላይ እንደዚሁ ከባለ አንድ መኝታ ጀምሮ 22 ላይ ሰባ ካሬ አለ። ባለ ሁለት መኝታ ደግሞ 96 ካሬ፣ 100 ካሬ፣ 104 ካሬ አለ። ባለ 3 መኝታ ደግሞ ከ130 ካሬ ጀምሮ 140 ካሬዎችም አሉ ማለት ነው። እና ደንበኞች እውነቱን ለመናገር ፕሮዳክታችንን ብዘረዝረው አይበቃም ጊዜ ምክንያቱም ትልቅ ድርጅት ነው። ኦልሞስት ወደ አራት አምስት ሳይቶች አሉ። አሁን ለምሳሌ ለንግድ የሚፈልግ ሰው መርካቶ ላይ እንደዚህ ሱቅ አለን፣ ተክለ ሃይማኖት በ18 እና በ19 ካሬ ናቸው። ምክንያቱም የመርካቶ ቦታ ላይ እንደምታውቂው በትንሽ ቦታ ብዙ ቢዝነስ የሚሰራበት ቦታ ነው። አሁን ኢንቨስትመንት በቀላሉ ደንበኞች መመለስ የሚችሉ የሚፈልጉበት ቦታ ከሆነ በትንሽ መክፍያ ለምሳሌ እሱ ላይ በአምስት ፐርሰንት ቅድመ ክፍያ ካለን ሁለት መቶ ሺህ ብር፣ ሶስት መቶ ሺህ ብር ቅድመ ክፍያ፣ ይህ ማለት መርካቶ ላይ ቁልፍ መግዣ ማለት ነው። በሱ ከፍሎ ሱቅ ባለቤት የሚችሉበት አጋጣሚዎችን የተመቻቸባቸው ናቸው ማለት። ሌላው ጊዜ ደንበኞች የሚያሳስበው ብዬ የማስበው የመረከቢያ ጊዜ ነው እና እነዚህም ቤቶች በምን ያህል ጊዜ ነው ለማስረከብ ያሰባችሁት? እንደ የሚመርጡት እንደ ደንበኛው አማራጭ አለ እንዳልኩሽ። በአጭር ጊዜ ከሆነ ለምሳሌ የተጠናቀቁም ከሆኑ አሉ፣ መጥተው ማየት ይችላሉ፣ ደንበኞቻችን ካስረከብናቸው መንደሮች ላይ ማለት ነው። በሁለተኛ ደግሞ እዚሁ ለገሀር ላይ ለምሳሌ ሚኒመም በአንድ ዓመት የሚረ ከብ 18ኛ ፎቅ ይደርሳል። ግንባታው ኦልሞስት ሁለት ፍሎር ነው ይቀርም ለመጠናቀቅ ማለት ነው። ስኬሌተን የብሎኬት ስራ ማስረኛ ላይ ደርሰንበታል። እሱ አለ አንደኛው አማራጭ ነው፣ በአጭር ጊዜ ለሚፈልጉ። ዘና ብለው ደግሞ ሳይጨናነቁ ከፍለው መጨረስ ለሚፈልጉ ደግሞ ደንበኞቻችን በሁለት ዓመት፣ በሁለት ዓመት ተኩል፣ በሶስት ዓመት አለ። ሌሎችም ሳይቶች ላይ እንደዚሁ ከሁለት ዓመት ተኩል እስከ ሶስት ዓመት የሚፈጁ ቤቶች አማራጮች አሉ ማለት ነው። እና እንደ ደንበኛው ምርጫ ከዚህ በተለያየ አማራጭ እናንተ ጋር ማግኘት ይችላሉ ማለት ነው። ሌላው ያው ዋጋ ነው። ዋጋ የእነዚህ ቤቶች ዋጋ ማወቅ ይፈልጋሉ። ሁሉም ደንበኛ ግልጽ ነው እና እስኪ ዋጋው ደግሞ ምን ይመስላል የሚለውን ነገር ወደ ዋጋዎቻቸው ቅድም ለመጥቀስ ሞክር ላይ የተወሰነ አሁን ለምሳሌ ለጋህር ላይ መቶ ስምንት ካሬ የምንላቸው አሉ። ጠቅላላ ዋጋቸው ወደ 12 ሚሊዮን ብር አካባቢ ነው ቶታል ፕራይሳቸው። ቅድመ ክፍያ ደግሞ ደንበኞቹ እየተነጋገርን ምናመቻችላቸው ነው። ምክንያቱም ግንባታቸው የተለያዩ ስለሆነ ቅድመ ክፍያቸው እንደዚሁ ስለሚለያይ ማለት ነው። እኛ ጋ ምንድን ነው ቅድመ ክፍያ 10 ፐርሰንትም አለ 15 ፐርሰንትም አለ 20 ፐርሰንትም የሚሆንባቸው ሁኔታዎች አሉ። በካሬ በካሬ ቅድም ደርሽ 1120 ማለት ነው። ምንድነው ያን እያረግንበት ያለን አሁን ብዙ ቦታ ቁፋሮ ላይ ስቴጅ ቅድመ ክፍያ አይደለም የሚባለው እኛ ጋር ግንባታቸው የቁፋሮ ብቻ ሳይሆን ፋውንዴሽን ስራ፣ ቤዝመንት ስራ፣ ግራውንድ አልፎ ሶስተኛ ፎቅ፣ አስረኛ ፎቅ የደረሱ ናቸው። ያ ፕሮግረስ ዲዘርቭ ያደርገዋል ማለት ነው የምንጠይቀው ቅድመ ክፍያ ማለት ነው። እና በዛ መልክ አድርገው የሚያገኙበት የሆነ እንደ ደንበኞቹ ምርጫ እናመቻችላቸዋለን ማለት ነው። ሁለተኝነት ደግሞ የባንክ ኦፕሽን ለሚፈልጉ ሰዎች 5545 የባንክ አማራጭ እናመቻችላቸዋለን እንደዚሁ ማለት ነው። እነዚህ እነዚህ አብረን የምንሰጣቸው ኦፕሽኖች ናቸው። ይሄ የለጋር ሳይታችን ላይ ማለት ነው። ሌሎቹ ደግሞ ሳይቶቻችን ላይ እንደዚሁ ለምሳሌ የ22 ሳይታችን ሌሎቹ በሁለተኛ ተመራጭ የሚባለው ቦታችን ስለሆነ ነው። 22 የሚባለው ሳይታችን ላይ ደግሞ ባለ አንድ መኝታ ከ7 ሚሊዮን ሰባ ካሬ ከ7 ሚሊዮን ጀምሮ ማግኘት ይችላሉ ማለት ነው። ቅድመ ክፍያ ደግሞ እንዳልኩሽ ቅድም በ10 ፐርሰንትም ምናልባት በአምስት ፐርሰንትም የሚያገኙበትን የቤት ባለቤት የሚሆንበትን ኦፕሽን እናመቻችላቸዋለን ማለት ነው። በጣም ጥሩ። ምናልባት ይህንን ፕሮግራም እየተመለከቱ ያሉ ሰዎች ከሀገር ውጭም ሊኖሩ ስለሚችሉ እስኪ ከሀገር ውጭ ይላሉ ደግሞ በምን አይነት መልኩ ነው ከእናንተ ቤቶችን መግዛት የሚችሉት? ያው ብዙ ናቸው እውነቱን ለመናገር፣ አብዛኛው ክላይንቶቻችን ቀጥታ ከዛ ከሆነ የሚጨርሱበት ኦፕሽን ነው። ምክንያቱም ካሉበት ሁኔታ አንጻር ማለት ነው። እና ምንድን ነው የምናደርግላቸው፣ ከዛ ባሉበት በዴቼ ቀጥታ ያለውን እዚህ ፋሚሊ ካላቸው ማየት ይችላሉ። ማየት እዚህ ፋሚሊ ሊኖራቸው ስለማይችሉት ደግሞ ቀጥታ በቪዲዮ ኮል ሳይትም ቢሮም ሙሉ ለሙሉ እዚህ መጡ ሊሰጣቸው የሚችለውን ገለጻ ሙሉ ለሙሉ እንሰጣቸዋለን። በዋትሳፕ በቴሌግራም እነሱም እኛን ኮንታክት ማድረግ ይችላሉ። ከዛ በተጨማሪ ደግሞ ውላቸውን ቀጥታ በዲኤችኤል ልከን አንብበው ፈርመው ለእኛ መልሰው የሚል አንድ ለራሳቸው አስቀምጠው ሁለቱም ደግሞ ለእኛ ተመላሽ የሚያደርጉበት ሁኔታ አለ ማለት ነው። ስለዚህ በቀለለ መልኩ ቀጥታ ድርጅቱም የዶላር አካውንት አለው። ገንዘብ ራሱ ወደዚህ መላክ ካልቻሉ ቀጥታ በዛ ማስገባት ይችላሉ። እዚህም ካለ ቤተሰባቸው አድርገው ክፍያ ፈጽመው በእነሱ ስም ውል ደረሰኝ ተቆርጦ አብረው የሚላክላቸው ይሆናል ማለት ነው። እሺ እንግዲህ አሁን ስለያዛችሁት ፕሮጀክት ነገርከኝ፣ ያሏችሁንም ሳይቶች ጭምር ጭምርና አሁን ደግሞ ወጥተን ሳይቱ ምን ይመስላል የሚለውን በአካል ሄደን ማየት ብንችል በጣም ጥሩ። እንሂድ። እሺ፣ እሺ የምታይ ከሳይቶቻችን ካሉት ህንፃ ውስጥ አንደኛው ነው፣ ብሎካ እንደምንለው ነው። ግንባታው እንደምታይ ኦልሬዲ ወደ 18ኛ ፍሎር ደርሷልና ብሎኬትም ወደ 10ኛ ደርሰናል። አሁን ቀጣይ አመት መስከረም ላይ የምናስረክበው ሳይት ነው ማለት ነውና እንደዚህ አይነት ኦልሞስት ሌሎች ህንፃዎች ይሄም ማየት እንደምቹ ወደ ሰባተኛ ስድስተኛ አካባቢ ደርሷል። ሌሎቹም እንደዚህ ወደ አምስት ስድስት ህንፃዎች የሚሆኑት ኦልሞስት ሁሉም ግንባታቸው ከሰባተኛ ስምንተኛ ፍሎር አካባቢ የደረሱ ናቸው ማለት ነው። በደንብ እይታው ምን እንደሚመስል ከኛ ህንፃ ላይ ቆመሽ ያለውን እይታ ደግሞ ውስጥ ገብተን እሺ እንግዲህ ቅድም ኦፊስ ላይ እንደነገርከኝ አሁን ሳይታችሁ ላይ ከሚገኙ አንድ ህንፃ ላይ ነው የምንገኘውና እስቲ ስንተኛ ፍሎር ላይ ያለ ነው እንደማየው ደግሞ ትልቅ ነው፣ በምን ያህል ጊዜ ነው እዚህ ፕሮግረስ ላይ ደረሰው የሚለውን ነገር ንገረኝ። ይሄ አሁን የምንገኝበት ብሎክ አንድ የምንለው በሾርት ተር ከሚረከቡት ነው። ውልም ስናስር ከደንበኞቻችን ጋር በአንድ አመት ታኩል ተብሎ የተጀመረ ብሎክ ነው። ምናልባት እዚህ አካባቢ ሲንቀሳቀስ ለጋር የነበረ ሰው እማኛችን ነው። አሁን የሰባት ወር ፕሮግረስ፣ በሰባት ወር 18ኛ ፍቃድ ላይ ደርሰናል። አሁን ናችን የምንገኘው አስረኛ ወለል ላይ ነው። ያው የከተማዋንም ከህንጻችን ላይ ሆነው የሚታየውን እይታ እንዳዩት ስለፈለግም ማለት ነው እና ያው ሀያ አንድ ነው። ከዚህ በኋላ ታህሳስ ላይ ስኬሌትን እናጠናቀቃለን። ከዛ በኋላ ደግሞ መስከረም ላይ የሚረከብ ፕሮጀክታችን ነው ማለት ነው። እንዳጠቃላይ መስከረም ጥቅምት ላይ የሚረከብ ነው ሳይታችን ነው ማለት ይሄ ብሎክ አንድ የምንለው ማለት ነው። እንደምታየው ከህንጻው ላይ ሆነ ስናይ ከሁሉም ህንጾቻችን አክሰስ የሚደረግ ቪው ነው። እዚህ ጋር ለምሳሌ ሁሉም የባንኮች ዲስትሪክት ሄድኳርተሮች የሚታይ ነው። ማታ ላይ ሁሉም ያው መብራት ሲበራ ምናምን በጣም በጣም ቆንጆ የሚባል ቪው ነው ያለው። ምናልባት በከተማዋ ላይ አለ የሚባለው ቪ ነው። በዚህ ፊት ለፊት ሸራተንን፣ አራት ኪሎ ፍሬንድሽፕ ፓርክን ሙሉ ለሙሉ ማየት ትችላለች። በዚህ በኩል ቦሌን ታያለሽ። በታች በኩል ደግሞ በስተደቡብ አፍሪካ ህብረትን ነው የምታየው። በፊት ለፊታችን ደግሞ የምናየው ደግሞ የባንኮቹ ዲስትሪክት ይሆናል ማለት ነው እና እውነቱን ለመናገር በቃ ብሬዝ ቴኪንግ የሚባል አይነት ነው። በጣም በጣም በጣም የሚያምር እይታ እውነቱን ለመናገር ማለት ነው። ከሴፍቲም አንፃር ይሄ ነገር ባይዘው ቤ መሀል ከተማ መሆኑ እንደዚህ የባንኮች ዲስትሪክት ላይ መሆኑ ከሴፍቲ አንፃርም በጣም ደመኞቻችን ይወዱታል። ምክንያቱም ሄድኳርተር ነው። በደንብ ጥበቃ የሚበዛበት አካባቢ ተረዳሽ፣ ያደለም ስለዚህ በደንብ አካባቢው ከጥበቃ አንፃር ከእይታ ብቻ አኳያ ብቻ ሳይሆን ከደህንነትም አኳያ ፕራይም የሚባል ሎኬሽን ላይ ያለ ነው ማለት ነው። ፍሽ በጣም ጥሩ ያውኔም ያየሁት ነው። በጣም በጣም አሪፍ የሚባል ይታዩኛል። ላይ ነው ቤቶች ናቸው ያሉት እዚህ ሳይት ላይ ነው ነገር አለ። ካሬዎች አሉ አሁን የቆምንበት ለምሳሌ ካሬ የሚሆንበት ካሬ በዛኛው በኩል አለ ምናይበት 163 አፍሪካ ህብረትንና ሜክሲኮን የሚያይ ይሆናል። 141 ዲስትሪክትና 4 ኪሎን የሚያይ ነው በኩል ይችላልና አራት ኪሎን የከተማዋን የሚያይ ከሆነ ደግሞ መቶ 41 በዛ በኩል አለና እንደየደንበኞቹ መጥተው አይተው መምረጥ የሚችሉበት ነው ማለት ነው እድሉን ያመቻቸው ነው ኦልሬዲ ከታችም ብሎኬት ተሰርቷል ይተሰርቷል። ስለዚህ ደመኞች ውስጥ ገብተው ራሱ ቤታቸውን ምን እንደሚመስል ስፋቱን በደንብ ፐርሲቭ አድርገው አይተው ወደው ቀምሰው ነው ነው የሚባል ቀምሰው መግዛት የሚችሉበት ነው ማለት። በመጨረሻ ማለት የምፈልገው ነገር ደመኞቻችንን በጥሩ ዋጋ ጥሩ ቤት በጥሩ ሎኬሽን ላይ መግዛት የሚችሉበትን ኦፕሽን እኛ ጋር በቀላሉ ማግኘት ይችላሉ ማለት ፈልጋለሁ። ሌላኛው ነገር ደግሞ የብዙ ሰው ምሬት የሆነውን ሳይገነባ የሚሸጡ የቁፋሮ ቤቶችን አሰራር ያጠፋል። ሁሉም ግንባቶቻቸው እኛ ጋር እንዳርኩሽ ከ40 ፐርሰንት በላይ ፕሮግረሳቸው ናቸው የደረሰ ነው። ደመኞች ደስ ብሏቸው አይተው ወደው ቤታቸው አቀማመጡ ሕንፃው ምን እንደሚመስል በሕንፃዎች መል ያለውን ርቀት ቅድም ያልኳቸውን ነገር ፊዚብሊ አይተው በአካል አይተው ለክተው መግዛት የሚችሉት የቤት አማራጭ አለላቸው። እሱም በደንብ መግዛት ይችላሉ። በግንባታ ኢሹ ላይ የመዘግየት ኢሹ ነው የሚነሳው ብዙ ጊዜ። እኛ አሁን እዚህ ነው፣ ካምፓችንም እዚህ ያለ ሰራተኞች እዚህ ነው፣ ቴኒ ፎር ሰን እያደሩ የሚሰሩበት ፕሮጀክት ነው። እንዳልኩሽ ከከተማ አስተዳደሩም ጋር እየተሰራ ያለ ነው እና በደም በከተማ አስተዳደሩም የቅርብ ክትትል የሚደረግበት ነው። ሰላሳ በመቶም እነሱ ስለሚወስዱ ማለት ሰባ ቶን ለሽያጭ እያቀረበ ያለነው እና ከዛም ከዛም ብዙ ነገሮች አሉ። እውነቱን ለመናገር አጭር ሰዓት ስለሆኑ ለመግለጽ ብዙ ስላልተመቻና ጥሩ በሚባል መስተንግዶ እናስተናግዳቸዋለን ማለት ትፈልጋለሁ። ከታች ባለው ስልክ ይደውሉልን። በዳይሬክትም ኮል ይሁን በዋትሳፕ በቴሌግራም ኤኒ በሚመቻቸው ፕላትፎርም እኛን ማግኘት ይችላሉ ማለት ነው እና የቤት ባለቤት ይሆኑላለሁ። አመሰግናለሁ። በመጨረሻ በድጋሚ ስለነበረን ቆይታ አመሰግናለን። ይህም ደግሞ በጊፍት ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበረ። መግቢያ ላይም እንደጠቀስኩት ምን አይነት ቤቶችን ነው ይዘውልን የመጡት በምን አይነት ያከፋፈል ሁኔታ እና የካሬ አማራጮች ነው እነዚህም ቤቶች ውስጥ እናንተ ማግኘት የምትችሉት የሚለው ሙሉ መረጃ በዚህ ቪዲዮ ወደ እናንተ አድርሰንላችኋል። እናንተ ደግሞ እነሱ ማግኘት የምትፈልጉ ከሆነ ከስር በምናስቀምጥላቸው ስልክ ቁጥር ደውሉ። የኛ ፕሮግራም ዛሬ ይሄንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።